ያላ ወዳጆች እንዴት ናችሁ? ደህና ናችሁ ነው ያለው። እግዚአብሔር ይመስገን። እንዴት ናችሁ? እንዴት ዋላችሁ? እኔ ጋ ሁሉ ሰላም ነው። ቡራ ያው ኢንስታግራም ላይ እቺን ፎቶ ደቀቀች እና ነው ያለው። እንደዛ ብሎ ማለት ነው ያው አንተ አንተ ነው ማንንም ለማንም ራሴ ከን ማስረዳት አይጠበቅብህም፣ እና በዚው ማለት ነው። አንድ ነገር ለዚህ ገመ ነገር ፈልጎ ነገር ብሩክ ነህ። ሄሚ ለሰው ብላችሁ ምንም ነገር አታደርጉ። ሰው እንደዚህ ያለኝ እንደዚህ። ሄሚ አንቺም አንቺም ቢትወኝ ሰው እንደዚህ ያለኝ ለሰው ምናምን ነቨር አታደርጊ። ሆነት በቃ እራሴሽን እምነት ካለሽ እሱም አማኝ አንቺ የማን ሰው ወደንስም ይሁን ምንም

አወቀ አላወቀ ለምን አፈርዳች? አይበለም እንደ እግዚአብሔርነ፣ ገደል ግባ ታንቆ መሞት ይችላል። ማንንም ቢሆን ማለት ነው። እናንተ ማወቅ ከፈለገ ገደል መገባት ይችላል ነው፣ አይደለም ስለዚህ ለሰው ብላችሁ ምንም ነገር ባታደርጉ ባይ ነኝ። እና ሰው እናንተ ሕይወት ላይ ተደሰተ አልተደሰተ፣ በቃ እናንተ ለራሳችሁ ከኖራችሁ ይበቃል። አለቀ። በቃ አወቃ አላወቀ፣ እከሌ አወቀች አላወቀች፣ በቃ ዩ ምንድን ነው? ምንም ጥቅም የለም። በቃ እና ለሰው ልጅ ማንነታችሁን ለማስረዳት ማንነታችሁን ለማሳወቅ አትሞክሩ። እርስ በራሳችሁ ተማማኑ። እምነት ማላችሁ ላይ ሙሉ የሆነ እምነት ይኖራችሁ ማስተሳሰብ ማለት ማስተሳሰብ ይኖራችሁ። ከዚህ የበለጠ ሌላ ትርፍ ነው። በቃ አጠገባች ለዙሪያችሁ ላይ ወይም ኦዴን ሰው ነው፣ እናንተንም አንድነት የማልፈልግ ሰው አለ። ኤክሌ እንደዚህ ብሎኛል፣ ኤክሌ በቃ ለሰው ልጅ ማንነትሽ ራሱ አታስረጅህን ብዬ እግዚአብሔር ግን ዛሬ የሰራሹ ቢሎ በጣም ትምህርት አለ ምናምን ለብዙ ሰዎች መልስ ነው። የካካሞች መቼም አይገቡም። አንዳንድ ቀንቅናሞች ጆሮ ጆሮ ማለት ደንቆሮች አሉ፣ ደንቆርቆሮች ማለት ነው። ለእነዚህ ሰዎች አይገባችሁም። ያው ለማናኛውም ጭንቅላት ያለው እውቀት ያሉ ልጆች ሊገባችሁ ይችላል ብዬ አስባለሁ። ሶ ምንድን ነው ማለት የምላችሁም ነገር ብኖር ሰው አወቀ አላወቀ፣ በቃ ሰው ስለ እናንተ አወቀ አላወቀ፣ ምንም ነገር ማለት ነው። ግድ እንዳይሰጣችሁ ነው ምላችሁ፣ ግድ እንዳይሰጣችሁ። በቃ ስለ ሰው አትጨነቁ። እና ውዶች፣ እንደዚህ ነው ምላሹ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቪዲዮውን ጨርሳችሁ እዩ፣ ላይክ አርጉ፣ ሰብስክራይብ ማድረግ እንዳይረሳ። እኔ ያው እናንተን አዲስ ነገር ካለ ካለ ደረስኩ ማተኛት አልችልም። ለዚሁ ሆኖ ይዤ መጣሁ ትላላችሁ እና መልካም ምሽት ይሁንላችሁ ባይ።